ሰላም ሰላም ጤና ይስጥልኝ ወደ ኪዳ አበሻዊ ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ ሁላችሁንም በያላችሁበት ሰላምታ ይደረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ያው እንደምታውቁት ታዋቂዋ ቲክቶከር ናዮ እንበሷን በተመለከተ ነው ይዤላችሁ የመጣሁት እንግዲህ ሰሞኑን ያው ስለ እሷ በጣም ብዙ ነገሮች እየተዘዋወሩ ይገኛሉ እንዲሁም በተለያዩ የዜና አውታሮች ስለ ናዮ የተለያዩ ንግግሮችን ወይንም ደግሞ የዋስ ጥያቄዋን የዋስትና ጥያቄዋን እያቀረበች እንደሆነ በፍርድ ቤት ብዙ ጊዜ ሰምተናል። እንዲሁም ደግሞ ያው ተከልክላለች፣ ዋስትና ተከልክላለች ማለት ነው እና ያው እቺ ወጣት ቲክቶከር እንደምታውቁት ከነጆን ዳንኤል ጋር ከአውሮፕላን ላያኖርድን በሚል ክስ ነበረ የታሰሩት ይመስለኛል። ከስምንት ከዘጠኝ ወር አካባቢ በፊት ነው። አሁን ላይ ያው ናየው እንግዲህ እዛ ከገባች በኋላ ነፍሰጡር መሆኗን የታወቀ ሲሆን እንደምታዩት አሁን በደንብ በሚታይ ሁኔታ በያሬድ ነጉ የዓመት ባል ኮንሰርት ላይ የዓመት ባል ኮንሰርት የአሬድ ነጉ እስር ቤት ውስጥ ነበረ ያሳለፈው፣ ቃሊቲ እና እዛ ላይ እንግዲህ ው ናየው እንደዚህ በጣም አዝና ቆዝማ፣ እንዲሁም ደግሞ በደንብ ሆዷ በሚያስታውቅ ሁኔታ አይተናታል ማለት ነው። እውነት ለመናገር በጣም ነው ልብ የተሰበረው ሳያት እና ወንጀለኛ ተብለው ፍርድ ቤት ገብተዋል። እንግዲህ እስካሁን ምንም አይነት ያው በተለያየ ጊዜ ዋስትና ጥያቄ አቅርባለች ተብሏል እና ያው በፍጹም መውጣት እንደማትችል እና እንዲሁም ደግሞ በጋንዲ ሆስፒታል ገብታ የመውለድ ፍቃድ ጠይቃለች ተብሎ ነበር። እሱም ደግሞ እንደማይቻል እዛው እስር ቤት ውስጥ ወይም ደግሞ ባሉ አዋላጆች እና የጤና ባለሙያዎች እንድትወልድ እንደተወሰነ የተነገረው። ግን እውነት ለመናገር ናዮን ስታዩ ምን ተሰማችሁ? እንደዚህ ሆና ማለት በጣም የምታምር ቆንጅዬ ልጅ ናት ናዮ፣ እንደምታውቁት፣ ግን በአንድ ቀን ድንገት በተፈጠረች ስህተት እንደዚህ አይነት ዋጋ ስትከፍል ላየ ሰው ምን እንደተሰማችሁ እስኪ ኮሜንት ላይ ጻፉልኝ። እና እንደምታውቁት ያው ናዮ ብዙም ከዛ በፊት ያን ያህል ቲክቶክ ላይ ብዙም ታዋቂ አልነበረችም። ከነ ጆን ዳንኤል ጋር ተዋወቀች። ከዛ በኋላ ያው የሆነ ሙዚቃ ክሊፕ ላይ ምናምን እንትኑ ሙዚቃውን ለማስተዋወቅ አብረው መስራት ጀመሩ። ከዛ በኋላ ነው በደንብ በደንብ የታወቀችውና ያ ግን እንደ በቀረባት ብላችሁ አታስቡም? እኔ እንደዛ ነው ማስበው። በቀረባት ነው እንዲያው ባልተዋወቀች ከእነሱ ጋር ባልፈመሰችው ላላለው እውነት እውነት ለመናገር በእርግጥም ልጅ ነው እንጂ የመጣው በሽታ አይደለም። ግን ቢሆንም ደግሞ እርግዝናን የሚያክል ከባድ ነገር ደግሞ በእስር ቤት ማሳለፍ በጣም ከባድ ነው። ይህን ንግግሬን ለመረዳት ወይ እናት መሆን ወይ ደግሞ አርግዞ ማወቅ ግድ ይላቸዋል ምክንያቱም የማወራው ነገር ያንን ሁኔታ የእርግዝናን ወቅት ወይም ደግሞ እናትነትን ማለት በእርግዝና ሰዓት ምን ያህል ዋጋ እንደሚያስከፍል ምን ያህል እንደሚጨንቅ ብን ከቤተሰብ ጋር ሆናችሁ ወይም ደግሞ የትዳር አጋራችሁ አብራችሁ ሆኖ ምኝታ ተመቸሾ ትራስ ተመቸሾ የሚል ሰው አጠገባችሁ ሁሉ እንኳን በጣም አስጨናቂ ጊዜያት ነው ያች ዘጠኝ ወር የምታልፈው እና እውነት ለመናገር መኝታ አይመችም። የወገብ ህመም አለ። በዛው ልክ ደግሞ ጭንቀት አለ። እንዴት ነው መወልደው? ጤነኛ ልጅ ነው ወይ መወልደው? በምን አይነት ሁኔታ ይሆን መወልደው? በተለይ የመጀመሪያቸው ሲሆን፣ እኔ ስላሳለፍኩት በደንብ ነው ማውቀው እና እኔ አብሮኝ እንግዲህ የትዳር አጋሪ አብሮ ሆኖ ወይም ደግሞ የባለቤቴ ቤተሰቦች ምናልባት ኢትዮጵያ አይደለሁም፣ የእኔ ቤተሰቦች አይደሉም፣ ግን የባለቤቴ ቤተሰቦች አብረውኝ ከበውኝ ሁሉም በጉጉት አብሮኝ እያለ በጣም ከባድ ጊዜ ነው የምታሳልፉት፣ በእርግዝና ወቅትና በቃ አይመቻችሁም፣ ምግብ አይመቻችሁም፣ መኝታ አይመቻችሁም፣ አእምሯችሁ እራሱ ሰላም አያገኝ። በጣም ትጨነቃላችሁ፣ ትፈራላችሁ። እንዴት ነው የምወልደው? ምንድነው የሚያጋጥመኝ? ሁሉ ነገር ያስጨንቃችኋል፣ የልጁ እንቅስቃሴ ያስጨንቃችኋል። በጣም ብዙ የሚያስጨንቅ ነገር አለው እና ይሄ ሁላ ጭንቀት ተደርቦ በእስር ቤት አስቡት በጣም ከባድ ነው። እና ከዛ አልፎ ደግሞ ሳታገባ በጣም ትንሽዬ ልጅ ናት። ቤተሰብም ታስባለች። አሁን ቤተሰቦቿ ራሱ በሷ ምንም ይሄ የሚያሳየው እዚህ ጋር እንደምታዩት በጣም ስትረስ ጭንቀት ውስጥ እንዳለች በደንብ ነው የምታስታውቀው። ማክስ አድርጋ ወይም በራሷ ኮንፊደንሷ ራሱ ጠፍቷል ማለት ይቻላል። ለመደበቅ ነው ማክስ ያደረገችው። ግን እንደምታውቁት ያው የኛ ሀበሻ ህዝብ ደግሞ ከየትም ከየትም ፈልጎ አበጥሮ ያወጣቸዋል። እግሯን እንኳን በት የናየውን እግር ገጣጥመው ምን ብለው ከየትም አድርገው ያወጡታል እንጂ እንኳን ማስክ አይደለም የፈለገ ነገር ብትሸፈኑ ያወጧችኋል። ከዚሁ ላዝማል እንግዲህ ፈልገው እንደዚ ያወጥተዋት እንደዚህ ተለቋል ማለት ነው። አሁን ቤተሰቦቿ የሚሰማቸውን ስሜት እኔ አሰብኩት። በቤተሰቦቿ ቦታ ሁኜ በእሷ ቦታ ሁኝ ያሰብኩት ምን ያህል ጭንቀት ውስጥ እንዳለች፣ በዛ ላይ በጣም ልጅ ናት። በጣም ኒንጃ ምን አይነት ስሜት ውስጥ እንደምትሆን አሰብኩት። እውነት እግዚአብሔርን በጣም ነው ውስጥ የተሰበረው። ቪዲዮዋን ባየው ቁጥር ውፍ በቃ እህታችሁ ብትሆን ታናሽ እህታችሁ ብትሆን ምን አይነት ስሜት እንደሚሰማችሁ አስቡት። በቃ በዛ ቦታ አድርጋችሁ አስቡት እና ናዮ እንደው እግዚአብሔር አምላክ እሱ ያግዝሽ፣ ይርዳሽ፣ ያጠንክርሽ እውነት ለመናገር በቃ እሱ ያጠንክርሽ። በዚህ ሰዓት በጣም ከባድ ሁኔታ ውስጥ እንዳለሽ ምንም ነገር ጥያቄ የለውም። ምን አይነት ነገር እያሰብሽ እንደሆነ ስለምን እየተጨነፍሽ እንደሆነ ምንም ጥያቄ የለውም። ያንን ለመረዳት ደግሞ አልግዞ ማየት በቂ ነው እና እንግዲህ እግዚአብሔር አምላክ ያግዝሽ። ምናልባትም ይሄ ነገር እንግዲህ ብዙዎቻችን ድምፅ ብንሆናት ደስ ይለኛል። ምክንያቱም ቢያንስ በሆስፒታል የመውለጃ ጊዜዋ እስኪደርስ ሆስፒታል ውስጥ እንድታሳልፍ እና እንዲሁም ደግሞ እዛ ሆስፒታል ውስጥ ገብታ ብትወልድ የመጀመሪያዋ ከመሆኑ አንጻር ልጅነትም ያው ልጅም ስለሆነች ከዛ አንጻር እንደው እኔ እንጂ አላቅም ብቻ ምን ምን ማለት እንዳለብኝ አላቅም። ግን በጣም ከባድ ነገር ውስጥ እንዳለች ምንም ጥያቄ የለውም። ምንም ጥያቄ የለውም። በጣም ያለችበት ሁኔታ ይሄ የተቀረጸው ቪዲዮ ድንገት ምናልባት ከሆነች ነገር ላይ ይሆናል ያወጡት። ግን እሷም እችን በዚች ሰዓት እንኳን እንግዲህ ያሰቡት። እዚህ ጋር አሁን የያሬድ ነጉ ኮንሰርት ነው፣ ሰው እየጨፈረ ነው፣ እየተዝናና ነው፣ አመት በዓል ነው። እሷ ግን ያለችበትን ሁኔታ እዩት። ለዚች ሰከንድ እንኳን አስመስላ ማለፍ እንኳን አልቻለች። ምክንያቱም ውስጧ በጣም ተጎድቷል። እርግጠኛ፣ በጣም የሚያሳዝን ነገር ውስጥ ነው ያለችው። አላቅም እንግዲህ እንዴት መጨረሻዋ ምን እንደሚሆን አላውቅም። እስከሚያዚያ አካባቢ ትወልዳለች የተባለው እስካሁን አልወለደችም። እንግዲህ በዚህ ሁኔታ ውስጥ ነው ያለችው ማለት ነው። እና ቢያንስ እንኳን ሆስፒታል ገብታ በሕግ ከለላ ውስጥም ሆና ሆስፒታል ውስጥ ገብታ መውለድ የምትችልበት ነገር እንዲመቻች፣ ሴት የሆናችሁ እናት የሆናችሁ ሰዎች ድምፅ ብትሆኗት ምናልባት ድምጽ የኛ ድምፅ በእርግጥ ምን ያህል ተሰሚነት አለው የሚለውን እግዚአብሔር ይወቀው። ግን የቻልነውን ያህል እንኳን ብንጥርላት ደስ ይለኛል። ምክንያቱም በቃ እናቷን አስቧት። እናቷ ራሱ ምን ያህል እንደምትጨነቅ ምን ያህል እንደምትሳቀቅ እኔ እንጃ፣ በጣም ከባድ ነው እውነት ለመናገር ና እግዚአብሔር የእግዚአብሔር አምላክ ያግዝሽ እሱ ይድረስልሽ። ኔ እናት ምን ያህል ጭንቀት ውስጥ እንዳለሽ ምን ያህል ሰቀቀን ውስጥ እንዳለሽ በደንብ የሚያሳይ ቪዲዮ ነው። እንደ አንዳንዴ አጋጣሚዎች ለመልካም ሊሆኑ ይችላሉ፣ ለመልካምም ሊሆን ይችላል። ይሄ ቪዲዮ የተለቀቀው እንግዲህ እግዚአብሔርን አላውቅም ይህንን አጋጣሚ ተጠቅሞ መፍትሄ እንዲሰጥሽ ጸሎቴ ነው፣ ምኞቴ ነው። በሰላም ደግሞ ወልድሽ ልጅሽን በሰላም እንድትታገፊ በመጥፎ አጋጣሚም ቢሆንም ለዚህ የበቃሽው ያው ምናልባትም ለማርገዝ ዕቅድ ላይኖርሽ ይችላል፣ ለመውለድ ዕቅድ ላይኖር ይችላል። ግን እግዚአብሔር ደግሞ አጋጣሚውን ለመልካም ይቀይርልሽና ልጅሽን፣ ታሪክሽን እግዚአብሔር በሰላም ያሳቅፍሽ፣ ምኞቴ ነው። ጭንከትሽን እግዚአብሔር ያቅልልልሽ። የኔ ታይዞሽ ሁሉም ለበጎ ነው ማለት ፈልጋለሁኝ። እንዲሁም ደግሞ ሴት የሆናችሁ እናት የሆናችሁ ይህን ቪዲዮ ላይክ ሼር በማድረግ እንዲሁም ደግሞ ሌሎች ደግሞ እናቶች ሴቶች የሆናችሁ ባካችሁ ድምፅ ሆኗል። ለዚህች ልጅ በጣም ነው የምታሳዝነው። እንግዲህ ለዛሬ ይዤላቸው የመጣሁት ቪዲዮ ይሄ ነው። በሌላ ቪዲዮ ውስጥ ከምንገናኝ ኮሜንት ላይክ ሼር ማድረግ እንዳትረሱ። ቻው ቻው።